በልበል ዲማ ማለት ሂድ ወደ ቀይ ባህር ሂድና በደንብ ተንቦጫረቅበት ነው የሚለው። ሴኒ ከንኬት በልበል ገላና ይላል። እዛው መልሶኮ ያንተ ነውና ሂድ ግባ ዝለክ ባህር በሩ ያንተ ነውና ይላል። ስለዚህ ሁለቱን እነኚህን ሁሉ ስንኞች ሶስት ስንኞች ስታገናኙ የሚነገር መልክት አንድ ነው። ከዛ ደግሞ መግቢያውም መውጫውም ኦሮሚያ ነው የሚለው። አሁን ጥያቄ ያለው ዛጋ ነው መልእክት የተደረገው ለምን ዘፈኑ አይደለም ፈርስቶፎል ዘፈኑ ስለ ቀይ ባህር ለምን በቀመል ተዘፈነ? ለምን በወሰን ተዘፈነ? እኔም ብቃቱ ካለ ለምን በሞገስ ዳይሬክት ተደረገ? አለ እዛ ጋ ጥያቄው ጥያቄው ሌላ ቦታ ነው ያለው መልእክቱ ስለ ቀይ ባህር መሆኑን ነው። ቀይ ባህር ብቻ ሳይሆን ይገባሃልና ዝለቅ ወደ ቀይ ባህር፣ ምክንያቱም ያንተ ነውና ነው የሚለው ይሄ መልእክቱ ነው። አውዳዊ መልእክቱ ደግሞ ከቀይ ባህር ጋር የሚያያዝ ነው። ቀይ ባህርም ነው ያሉት ቃሉም የተጠቀሙት አጀንዳውም ስለ ቀይ ባህር ስለሆነ ሰሞንኛ አጀንዳው የዘንድሮ በግልጽ እየተወራ ያለው ስለ ቀይ ባህር ነው። ስለ ቀይ ባህር ዝመት ጦር አዝምት አላሉ ሂድ። አሁን በክሊፕ ነው የሄዱት በዘፈን ነው የሄዱት። ዘፈን ክሪዩ አይደለም የሚሄደው ዘፈን ማህበረሰቡ ወክሎ ነው አጀንዳ ወክሎ ነው። ስለዚህ አርቲስቲክሊ የተገለጸ ነገር ነው። ህፃን ልጆች አደለንም የምናቀው ነው። ስለዚህ ስለ ቀይ ባህር ነው። ስለ ቀይ ባህር ነው የተዘፈነው። ኦኬ ዘፈኑ ከዘፈኑ በኋላ አንዱ በጣም ኢንተረስቲንግ የሆነና እኔ መሳያት እንድሰጥ ያደረገኝ ስለ ኦሮሚያ ነው። ኢር ዊጎ አሁን ስለ ኦሮሚያ ሲዘፈን አንደኛ የባህር በር እናመጣለን የተባለው ለኢትዮጵያ ነው እንጂ ለኦሮሚያ አይደለም። ኦኬ አትሊስት ፎር ፎር ፎር ለዚች ዘፈን እንኳን ቢሆን ምንም የሚያሳቅቅ ነገር የለም። ኢትዮጵያም ማለት ይቻላል። በአፋን ኦሮሞ ኢትዮጵያ ኢትዮጵያ ነች፣ ሌላ ስም የላት በአፋን ኦሮሞ አዲስ አበባ ፍንፍኔ እንደሚባለው አይደለም። ቢያንስ ኢትዮጵያ ፓራለል ስም የላትም። ኢትዮጵያ ኢትዮጵያ ነች በአፋን ኦሮሞ። ስለዚህ ባህር በር እንመልሳለንም የተባለው እንዘምታለንም የተባለ ባህር በር ይገባናልም የተባለው ለኢትዮጵያ ነው። ለየትኛው? ለሪፐብሊክ ነች አይደለችም፣ ሌላ ጉዳይ ነው። ለሆኑም በወጣው ዘፈን ነው መነሻ ያደረግኩት፣ ግን መልእክቱ ከዘፈን ባሻገር ነው ከዘፈኑ በፊትም የነበረ ነው። ከዘፈንም ባሻገር ነው። ዘፈኑን እዚህ መክፈት አልችልም። ድምፁን አጥፍቼ በኮፒራይት ምክንያት መክፈት አልችልም። ሰው ልናደረግ የምንችለው ድምፁን አጥፍቼ ከተቻለ አሳያችኋለሁ። ሄዳችሁ እንትን ትላላችሁ፣ ታዳምጣላችሁ። ዘፈኑ ይሄዳል እያወራ ወይ ድምፁን አጥፍቼዋለሁ። እንደምታየው ድምፁን አጥፍቼ እየሄደ ነው። ሄዳችሁ እንትን ማለት ትችላላችሁ። ማዳመጥ ትችላላችሁ። ማዳመጥ መፈልጉ ርዕሱ ገላኖ ነው የሚለው ገላኖ ነው። ፕሮባብሊ እንደዚህ ልጻፍላችሁ ታውቁት አላችሁ። ግን እንደዚህ ነው የተጻፈው። በዚህ ሰርች አድርጉት። እንዲህ ነው የሚጻፈው አፋን ኦሮሞ ሲጻፍ ገላኖ። ይህንን አስገቡና ዘፈኑን ታገኙታላችሁ። በጣም ደስ የሚል ዘፈን ነው። ያው ትርጉሙን ካላወቃችሁ ብዙ ጊዜ ብዙ የአፋን ኦሮሞ ዘፈኖች እንደዚህ ናቸው። ባይዚ እንዳሁን ከዚሁ እንነሳ ስለ ፍቅር አይዘፈንም አፋን ኦሮሞ ዘፈኖች ውስጥ በተለይ ከዘጠናዎች ውስጥ ካሁን ድረስ እኔ የማቀው ዘጠና ምናምን ፐርሰንት ፖለቲካ ነው የሚዘፈነው። ሲንግል ሲወጣ ፖለቲካ ነው። አልበም ሲወጣ ከአስራ ሁለት ዘፈኖች ውስጥ ሰባት ስምንቱ ፖለቲካ ነው። ለፍቅር የተዘፈነው ራሱ ፖለቲካ ነው። ኦብሴሽኑ ለምን እንደሆነ አላቅም። ከዚህ በፊትም የሆነ እንትን አድርጌ ነበረ አንድ ሀሳብ አቅርቤ ነበር፣ አምና አቻምና። ለምንድን ነው በኦሮሚኛ የሚዘፈኑ ነገር ሁልጊዜ ስለ ብሶት፣ ስለ ፖለቲካ ብሶት? ብሶት ስል ሁሉም ጋ ብሶት አለ። ለምን ፖለቲካ ብቻ ይሆናል? ወይም ፖለቲካ ለምን ይጫነዋል? የሚል አስተያየት ሰጥቼ ነበር፣ ረዥም ፌስቡክ ላይ የለጠፍኩት። እና ይሄም ዘፈኑ ያምራል፣ ክሊፑ ያምራል፣ ስታዳምጡ ያምራል፣ ያስጨፍራል። ትላንትናም እሬቻ ላይ በደንብ ሲጨፍሩበት ነበረ። ያን ያን ብቻ ከታየ በደንብ ነው የሚያነቃንቀው። ትጨፍርበታለህ፣ ትዝናናበታለህ። ርዕሱን ኢግኖር አድርገ መልእክቱን ኢግኖር አድርገ እና ይህም ፖለቲካ ነው። ፒውርሊ፣ ይሄ ፒውር ፖለቲካ ነው። ዘፈን ማለት ለመዝናናት ሳይሆን ይሄ ለቅስቀሳ የምትጠቀምበት ዘፈን እንጂ ለመዝናኛ የሚከፈት አይደለም። ሶ መልእክቱ ፖለቲካ ነው ሲያሳ ነው ፒውር። ግን ኦቨር ኦል ኮንቴክስት ለመስጠት አብዛኛው የአፋን ኦሮሞ ዘፈኖች በኦሮሚኛ የሚዘፈኑ ዘፈኖች አብዛኛው ስላችሁ ዝም ብላችሁ አስር አልበም ብትወስዱ አስር ዘፈን ከአስሩ ስምንቱ ስለ ፖለቲካ ነው። የአንድን ግለሰብ ዘፈን ብትወስዱም ከአስራ ሁለቱ የዘፈኖች ውስጥ አንድ ስምንት ዘጠኙ ስለ ፖለቲካ ነው። የፍቅር የሚመስለው ራሱ ዲግ አፕ ስታደርጉት የፖለቲካ ሆኖ ነው የምታገኙት። ያ እንደተጠበቀ ሆኖ የሰሞኑ ዘፈንም ገላኑ የሚል ነው። ገላኖን ሰርች አድርጋችሁ አዳምጡት። ድምፁን ያጠፋሁት ለዚህ ነው። ኮፒራይት ስለሆነ መክፈት ስለማንችል ነው። ርዕሱን የጻፍላችሁ ገላ ገላኖ ብላችሁ ማዳመጥ ትችላላችሁ። ቋንቋውን የምትችሉ የማትችሉም አሁን ወደ መልእክቱ እንሄዳለን። ምንድን ነው ዘፈኑ የሚለው? የሚለው ነው ገላኖ ማለት እኔ አልስማማም። ባህር በር ማለት ገላና ማለት ገላና ማለት ጎርፍ ነው በኦሮምኛ። ለባህር በርም ሶሪ ለባህርም በሩን እንተውና ለጊዜው በር አለው የለውም የሚለውን ትተ ለባህርም ለጎርፍም ገላና የሚለውን ነው የሚጠቀሙት፣ እና እኔ ፕሮፐር አይመስለኝ ወይም ሌላ ቃል መፈለግ አለበት። ገላና እኛ የምናውቀው ጎርፍ ነው። ዞሮ ዞሮ ሁላ ገላና ተብሎ ነው የሚገለጸው። ጎርፍ ነው፣ የጎርፍ በር ነው የሚሆነው ቤዚካሊ ሲተረጎም። አሁን የሴማንቲክሱን እንተውና ቋንቋውን ለቋንቋ ባለሙያዎች ትተን፣ ለእኔ ገላና ማለት ባህር ሊሆን አይችልም። ሌላ ቋንቋ ሌላ መፈለግ አለብን። ጀች ብራበር ባጁ ገብነው፣ ወይም ሌላ ሌላ ቃላት መፈለግ ግዴታ ነው። ለዚህ ዘፈን ግን እንዲሆናችሁ ለዚህ ዘፈን እንዲሆናችሁ ገላኖ ነው የሚለው። ገላኖ ማለት ባህሩ በሉት በአማርኛ ባህሩ ነው። ስለ ባህሩ ነው የዘፈኑት ባህሩ ነው። አሁን ወደ አማርኛ ቢቀየር ይሄ ርዕስ ገላኖ የሚለው ባህሩ ነው። ኦኬ። ስለዚህ ስለ ባህር ነው ማለት ነው ባጭሩ። ርዕሱ ገብቷቸዋል ስለምን እንደሆነ። አሁን ወደ መልእክቱ እንለፍ፣ ምክንያቱም በርካታ ነጥቦች ስላሉ የምንነጋገርበት። ምን ይላል ጠሊለ ቢሻኒ ወለካ መልካ ይላል መጀመሪያ። ጠሊለ ቢሻኒ ማለት ጠሊላ ማለት በጣም ንጹሕ ማለት ነው፣ በጣም ንጹሕ ውሃ ማለት ነው። እና የመልካ መሀል መልካ እንግዲህ መልካ ማለት ታውቁታላችሁ። መልካ ከሬቻ ጋርም ተያይዞ መልካ ነው የሚባለው፣ ሰፊ የተኛ ውሃም መልካ ይባላል። እንደገና የሚባረክበትም ቦታ መልካ ይባላል። መልካ ግን ከዋጋ ተያይዞ ውሃ ያቆረብ ቦታ ነው። ብዙ ሶስት ትርጉም አለው፣ ግን ከዛ ውስጥ አንዱ እሱ ነው። ስለዚህ ቀይ ባህር ይሄ ጠሊለ ብሻኒ ማለት በጣም ንጹህ ውሃ ነው። ንጹህ ይሁን አይሁን አላውቅም። ቀይ ባህር ጠሊለ ብሻኒ መልካ ወለካ መልካ ይላል። ስለዚህ የመልካ አማካይ መሃል ነው የሚለው እንግዲህ መልካ በኢትዮጵያ በአፋን ኦሮሞ እንጂ ከዛ በሌላ ቋንቋዎች እንደሚገለጽ አላውቅም። ከተሳሳትኩ ታረማለሁ። ከዚሁ ዘፈን ላይ ማሎ ያ ማሎ ሜቶ ያ ሜቶ ኦሮሚያ ሜቶ ነው የሚለው፣ ይልና መሸጋገሪያው ነው። ሜቶ ያ ሜቶ አዳምጡት። ሜቶ ያ ሜቶ ኦሮሚያ ሜቶ ኦሮሚያ ሜቶ ይልና ሴኒ ከንኬቲ በልበሊ ገላና ይላል። እዚጋ ነው ዋናው ቅኔ ያለው ቁም ነገር። ሴኒ ከንኬቲ በልበሊ ገላና ማለት በልግባበት ያንተው ነው የባህር በር ነው በልበል። ቅድም ያልኳችሁ በር የሚለውን አምጥተው ነው በልበለ ገላና ያሉት። የባህር በር የሚለውን ለማምጣት ነው። ኤኒዌይስ ገላና የሚለው ነገር ባህርን አይወክልም፣ ቅድም ብያቸዋለሁ። በዚህ ኮንቴክስት ግን በልበል ገላና ማለት የባህር በር ነው። ስለዚህ የአንተ ነውና እና ግባ ዝለቅ ማለት ነው። ዝለቅ ዝለቅ፣ ወደ ባህሉ ወደ ባህሩ የአንተ ነውና ነው የሚለው ዝለቅ፣ ወደ ባህር በሩ በልበል ገላና ስለሚል ያንተ እና ይላል ግን፣ መልክ ጥሪ የሚደረገው ሜቶ ያሜቶ ኦሮሚያ ሜቶ ነው የሚለው አሁን እዚችኛው ላይ መለሳለሁ። እሱ ስለሆነ እና ኦሮሚያን ምን ያገናኘዋል የሚለው ከብሔር ከናሽናሊዝም ጋር ከሀገራዊ ፕሮጀክት ጋር አሁን ካለው የባህር በር አጀንዳ ጋር አያይዣ አነሳለሁ። አንድምታሁ ገና አልገባው። ለዛ ከስንኞቹ ላይ የወሰድኳቸውን ብቻ ነው እስካሁን እየነገርኳቸው ያለሁት። ይቀጥልና መጨረሻ ላይ አሁን የምታዩት ምስሉ ላይ እያሳየኋቸው ያለሁት ውስጥ ገብተው ማለት ነው። ገብተው እየጨፈሩ ነው ውስጥ ነው ያሉት። ውሃ ውስጥ ነው ያሉት። አሁን ባህር ሄደው ነው የቀረጹት፣ ያልቀረጹትን የሚለው ለጊዜ አቆዩት። ሌላ ቦታ ነው የቀረጹት። ኦፍኮርስ ግን እዚህ ክሊፕ ላይ ውስጥ ሆነው ባህር ውስጥ ሆነው ነው የሚጨፍሩት። እዚህ ውስጥ ልክ ከመጀመሩ በፊት ምን ይላል? ቶርቶሪሊጢቲ ቤን ገላነ ዲማ ይላል። ቀመር ነው ቀመር ዩሱፍ ነው መግቢያውን የሚለው ዮሰን ደግሞ ቡሎ ቡሎ የዘፈነው ነው። ባይዘ ዮሰን ቡሎ ከሚለው ዘፈን ነው። አሁን ወደዚህኛው ሲንግል የመጣው ሽግግሩ የሚገርም ነው። ኤኒዌይስ ዮሰን ማለት እሱ ነው፣ ካላወቃችሁ ቡሎ ቡሎ የሚለውን የዘፈነ ነው። ዮሰን ማለት ያው ቀመር ቀመር ነው፣ ታውቁታላችሁ። ስለዚህ ቶርቶሪ ሊጢቲ ቤን ገላነ ዲማ ይላል። መልክቱ የመጨረሻው ግባና ተንቦጫረቅበት፣ ግባና ያው ቶርቶሪ ማለት ራስን ያ ቶርቶራ የሚለው አይደለም፣ ሌላ ቶርቶሪ ማለት እዚህ ጋር ትርጉሙ ራስን አርጥብ፣ ራስ ሂድና ተንቦጫረቅበት፣ ውሃ በደንብ ይንካ። ቤን ገላነ ዲማ ሰው ግባና ቀይ ባህር ሂድና ዋኝበት ነው። አሁን አውዳዊ ፍቺ ነው የምናደርገው፣ ቃል በቃል አይደለም። ባህር ቀይ ባህር ሂድና ገላነ ዲማ ይላል፣ እኔ ጨምሬ አይደለም። ገላነ ዲማ ማለት ቀይ ባህር ማለት ነው ሲተረጎም። እንግዲህ ገላና ባህር ካልን ቅድም እንዳልነው ዲማ ማለት ቀይ ነው። ስለዚህ ገላነ ዲማ ሂድና በደንብ ጨፍርበት፣ በደንብ ዋኝበት ነው። ያው እየዋኙ ነው፣ እየዋኙ አይደለም፣ ያው እየጨፈሩ ነው። ቶርቶሪ ነው የሚለው፣ ያው ራስን አርጥብ፣ ራስን ተንቦጫረቅበት፣ በደንብ አርገ ራስን አርስ ነው የሚለው። እነኚህ አራት አምስት ስንኞች እስካሁን ድረስ የነገርኳችሁ ይበቃል። አሁን እንደው ለመልእክቱ የመጨረሻው ይሄ ስለሆነ ከዛ ወደ አንድምታው እንሄዳለን። ዘፈኑ በዚህ ጋር ይብቃንና ሂዱና አዳምጡ። እናንተ ቋንቋውን የምትችሉት እዚሁ ክሮስ ቼክ ማድረግ ትችላላችሁ። የምትችሉት ዌል ኢፍ ኢፍ ኢፍ ገላና ሲ ኢስ ፕሮባብሊ ግን እንደዛ አይደለም። እነሱ የተጠቀሙት ገላና ሲ፣ ገላና ደግሞ እንትንም ነው ድንካ ሲ ብቻ አይደለም ለሲም ይጠቀማሉ ማለትም ለ እንደገና ደግሞ ለጎርፍ ይጠቀማሉ። ጎርፍም ገላና ነው የሚባለው። ባይዘወይ ገላና ነፉ ስትል ጎርፍ ነው የወሰደው ነው። ገላና ጎርፍ ነው የወሰደው። ለሁለቱም ነው የሚጠቀሙት። ኤኒዌይስ እኔ አሁን የመልእክቱ ላይ ነው፣ መልእክቱ ላይ ሌላ የኦሮምኛ ቃል ካለ ገላና ከሚባል ሌላ ይፈጠርለት ነው። ዘሴት ገላና ፕሮፐርሊ ካፕቸር አያደርግም ነው። ሲም በለው ባህርም በለው ምንም በለው። እዚህ ጋር ግን የተጠቀሙት ፎርሹር በልበለ ገላና ነው ያሉት። ሁላ ገላና አላሉትም ብዙዎቹ ሁላ ገላና ነው። ሁላ ማለት በር ማለት ነው። በይዘው ሁላ ሞሮፍ ወደ ምስራቁ የምንጠቀምበት ነው። በልበለ ማለት ሸዋ ወለጋ የሚጠቀምበት በዋናነት በር ማለት ነው። በልበለ ጩፊ ማለት በሩን ዝጋው ነው። ሁላ ጩፊም ያው ነው። ቱዚ ቴክስትን ታቀዋለህ። ግድ የለም ትርጉሙን አቀዋለሁ። የተለየ መልእክት ካለው እሱ ላይ ነው የምንከራከረው። ስለዚህ ቶርቶሪ ሊቲቲ ቤን ገላና ዲማ ማለት ገላና ዲማ ማለት ቀይ ባህር ነው። ሌላ አለም ላይ ቀይ ባህር የሚባል የለም። አንድ ቀይ ባህር ነው ያለው ሪዞን ኦንሊ ዋን ቀይ ባህር። ስለዚህ ሌላ ቀይ ባህር መኖሩን አላቅም። ስለ አንድ ጉዳይ ነው እያወራን ያለ ነው ማለት ነው። ሂድ ወደ በልበለ ዲማ ማለት ሂድ ወደ ቀይ ባህር ሂድና በደንብ ተንቦጫረቅበት ነው የሚለው። ሴን ከንኬቲ በልበል ገላና ይላል እዛው፣ መልሶ እኮ የአንተ ነውና ሂድ ግባ ዝለቅ፣ ባህር በሩ የአንተ ነውና ይላል። ስለዚህ ሁለቱን እነኝን ሁሉ ስንኞች ሶስት ስንኞች ስታገናኙ የሚነገር መልእክት አንድ ነው። ከዛ ደግሞ መግቢያውም መውጫውም ኦሮሚያ ነው የሚለው። አሁን ጥያቄው ያለው እዛ ጋ ነው። መልእክቴም የተደረገው ለምን ዘፈኑ አይደለም። ፈርስት ኦፍ ኦል ዘፈኑ ስለ ቀይ ባህር ለምን በቀመጥ ተዘፈነ? ለምን በወሰን ተዘፈነ? እኔም ብቃቱ ካለ ለምን በሞገስ ዳይሬክት ተደረገ? አይደለም እዛ ጋ አይደለም ጥያቄው። ጥያቄው ሌላ ቦታ ነው ያለው። መልእክቱ ስለ ቀይ ባህር መሆኑን ነው ቀይ ባህር ብቻ ሳይሆን ይገባሃልና ዝለቅ ወደ ቀይ ባህር፣ ምክንያቱም ያንተ ነውና ነው የሚለው። ይሄ መልእክቱ ነው። አውዳዊ መልእክቱ ደግሞ ከቀይ ባህር ጋር የሚያያዝ ነው። ቀይ ባህርም ነው ያሉት ቃሉ የተጠቀሙት። አጀንዳውም ስለ ቀይ ባህር ስለሆነ፣ ሰሞንኛ አጀንዳው የዘንድሮ በግልጽ እየተወራ ያለው ስለ ቀይ ባህር ነው። ስለ ቀይ ባህር ዝመት፣ ጦር ዝመት አላሉ ሂድ። አሁን በክሊፕ ነው የሄዱት በዘፈን ነው የሄዱት። ዘፈን ክሪዩ አይደለም የሚሄደው። ዘፈን ማህበረሰቡ ወክሎ ነው አጀንዳው ወክሎ ነው። ስለዚህ አርቲስቲካሊ የተገለጸ ነገር ነው። ውጻን ልጆች አይደለንም። ምን አቀው ነው ስለዚህ ለቀይ ባህር ነው፣ ስለቀይ ባህር የተዘፈነው ኦኬ። ዘፈኑ ከዘፈኑ በኋላ አንዱ በጣም ኢንትረስቲንግ የሆነና እኔ መሳያት እንድሰጥ ያደረገኝ ስለ ኦሮሚያ ነው። ሄርዊ ጎ አሁን ስለ ኦሮሚያ ሲዘፈን አንደኛ የባህር በር እናመጣለን የተባለው ለኢትዮጵያ ነው እንጂ ለኦሮሚያ አይደለም። ኦኬ፣ አትሊስት ፎር ፎር ፎር ለዚች ዘፈኑ እንኳን ቢሆን ምንም የሚያሳቅቅ ነገር የለም። ኢትዮጵያም ማለት ይቻላል በአፋን ኦሮሞ ኢትዮጵያ ኢትዮጵያ ነች፣ ይዘው የሌላ ስም የላትም በአፋን ኦሮሞ አዲስ አበባ ፍንፍኔ እንደሚባለው አይደለም። ቢያንስ ኢትዮጵያ ፓረለል ስም የላትም። ኢትዮጵያ ኢትዮጵያ ነች በአፋን ኦሮሞ። ስለዚህ ባህር በር እንመልሳለንም የተባለው እንዘምታለንም የተባለ ባህር በር ይገባናልም የተባለው ለኢትዮጵያ ነው። ለየትኛው? ለሪፐብሊክ ነጭ አይደለችም፣ ሌላ ጉዳይ ነው። ለኢትዮጵያ ሪፐብሊክ ነው ለኢትዮጵያ ሪፐብሊክ የሚመልሰው ማለት ነው። ኢትዮጵያ ህዝብ ነው። ከኢትዮጵያ ህዝብ ውስጥ የኦሮሞ ህዝብም አንዱ ነው፣ አካል ነው። ፕራይመሪ ግዴታም የለበትም። ከሌላው የበለጠም ግዴታ የለበትም የኦሮሞ ህዝብ፣ ያነሰም ግዴታም የለበትም የኦሮሞ ህዝብ። ግዴታም የሚሆኑበትም ምንም ምክንያትም የለም። ኤክስክሉሲቭ የኢትዮጵያ ህዝብ ነው፣ የትውልድም ህዝብ ነው። ከዚህ በፊት የነበሩትም መንግስታት የሚጠየቁበትም የሚበትም ነው። አሁን ያለው መንግስት እንደ መንግስት ጉዳዩን ይዞ ሲመጣ ለአንድ ቡድን ወይም ለአንድ ክልል ወይም ለአንድ ምናባዊ ሪፐብሊክ አይደለም፣ ለኢትዮጵያ ነው የሚመጣው። ለኢትዮጵያ ከሆነ ዘፈንንም ስትዘፍ በዛው ልክ ነው የምታደርገው። በዛው ልክ ስታደርግ የስም አጠራሩ ብቻ ሳይሆን ሰብስታንሱ ይዘቱም እንደዛ ነው መሆን ያለበት። ያን ሪፍሌክት ማድረግ አለበት። ስለ ኢትዮጵያ በኦሮምኛ መስፈን አይቻልም እንዴ? ለምሳሌ የኢትዮጵያን መዝሙር ወደ ኦሮምኛ በአፋን ኦሮሞ ተደርጎ መዝሙሩን መስፈን አይቻልም። የኢትዮጵያ መዝሙር በትግርኛ ተደርጎ ተተርጉሞ መዘመር አይችልም እንዴ? ሰው ምንም የሚከብድ ነገር የለም። ኢትዮጵያ ወረድ ስትል ማለት ኢትዮጵያ በኦሮሚኛ ስትገለጽ ኦሮሚያ አትሆንም። ኢትዮጵያ ኢትዮጵያ ነው የምትሆን።